አንዳንዴ በር ስከፍት አልዋሻች ማስ ወርቱ ጋር አልዋሻችሁም፣ ሁለት አይጥ ጭራቸው እንዲህ እንድንጠቋጡ እንዴት ናርክቶ እንደሚያስሩ አላውቅም። ሁለት ሚሊዮን የሚሆኑ ኢትዮጵያውያን ኤቭሪ ይር ጠንቋይ ቤት ይሄዳሉ። ከዛ ከዘንሳ በኋላ ስድስት ሰባት ሰዓት ላይ ታንቃ ሞታ የተገኘችው ማንገድ አይታወቅም እስካሁን ስቲል ፖሊሶች እንኳን አላወቁም። ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ? የተወደዳችሁ ቤተሰቦች ሁሉ መልካም ሁሉ ሸጋ ነው ወይ? ሁልጊዜ እንደምመርቃችሁ ታዲያ ለቅሷችሁ በእውነተኛ ደስታ ይቀየርላችሁ። ዘመናትን አስቆጠራችሁ ሊሆን ይችላል ሀዘን ውስጥ፣ ጭንቀት ውስጥ፣ ማታ ተደብቆ ማልቀስ ውስጥ ወገኖች። ነገር ግን ተደብቃችሁ ያለቀሳችሁበትን ነገር ፈጣሪ በግልጥ ከፍሏችሁ፣ እናንተ ቤት የሚበዛ ምስጋና እንጂ ማጉረምረም አይሆንባችሁ። እኔ ለራሴ አሜን ብያል። ታዲያ በዛሬ መራ ግብራችን የተወደዳችሁ ቤተሰቦቼ ምናልባት አንድ በጣም ሴንሲቲቭ የሆነ ሀሳብ እናነሳለን ማለት ነው ተምኔሉና ርዕሱ ላይ እንደተመለከታችሁት ሰሞኑን ሶሻል ሚዲያ ላይ አንድ ወንድማችን ወጥቶ የተናገረው ነገር ምናልባት ምናልባት ብዙዎች ቢናገሩት እነሱም ቤት ያለ ነገር ነው ብዬ ስለማምንና ስለሆነ ታዲያ የተወደዳችሁ ቤተሰቦች ምን ያሎቻችሁ፣ ይህን ታውቃላችሁ በሚያሳዝን ሁኔታ፣ ምናልባት በሚያሳፍር ሁኔታ ይሄ ማለት እንደ ኢትዮጵያውያን፣ ሃይማኖተኛ ህዝቦች ነን ሰይጣንን የምንጠላ ነገር ግን ፈጣሪያችንን የምንወድ ህዝቦች ነን ብለን ስናበቃ ሁለት ሚሊዮን የሚሆኑ ኢትዮጵያውያን ኤቭሪ ይር ጠንቋይ ቤት ይሄዳሉ። እንግዲህ ያው ጥናቱ የተጠናው ከተወሰነ ዓመት በፊት ነውና አክቲቭ የሆኑ ሁለት ሚሊዮን ዩዘሮች አሏቸው ማለት ነው ጠንቋዎች ምናልባት ይህ ቁጥር በጣም አንሷል ብዬ ነው ታዲያ ይሄ የምትመለከቱት ወንድማችን ከሰሞኑ ሶሻል ሚዲያ ላይ መጥቶ እሱና ቤተሰቡ ላይ የሆነው ያለውን ነገር ሲናገር በጣም ውስጤን ስለነካኝ ነው፣ ሀሳብ እንድንነጋገርበት፣ እንዲሁም እንድትጠነቀቁ በሌላ ጽንፍ ደግሞ ወገኖች ህይወት ማለት ስጋዊ እንዳልሆነ፣ ቆንጆዊ፣ ሴታዊ፣ ትምህርታዊ፣ ብራዊ እንዳልሆነ እንድትረዱ እና ህይወት መንፈሳዊ እንደሆነ እንድትረዱ መንፈሳዊ ዓለም ላይ የተሰበረ እዚህ ምድር ላይ ሊቃና እንደማይችል እንድትረዱ እሱን በጥቂቱ እንነጋገርበታለን ማለት ነው። እስከ ቪዲዮ መጨረሻ ድረስ ቆዩ። ወጣቶች ከሆናችሁ እንዲሁም ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እና ላይክ በማድረግ አስደናቂ ቤተሰብ ይቀላቀሉ። ታዲያ ወንድማችን በጣም ሴሪየስ የሆነ ነገርን የተናገረ ወገኖቼ፣ ቀላል የማይባል ጉዳት እሱ ቤተሰብ ላይ ደርሷል። በምን ሲባል ደግሞ ተከታተሉት። እሱም ይለን። ኦኬ ቀይ ስጋ በጥቁር ፌስታል መቶ ብር ውስጥ ጣላ እርግጠ ጠቅልለ በግቢያችን ትጥል የነበርከው ሰውዬ ኢት ወርክድ ሰርቷል። ላይክ እንኳን እስዛሬ ላይክ ሳይለንስሊ ቤተሰቦቻችን ተበታትኗል። ቡም እያደገ የነበረ ቢዝነስ ላይክ ዳውን ሂል ገብቷል። ሜንታል ኢልነስ ቤት ውስጥ ተሰራጭቷል። የአረብ ገና ለገና ፎቅ ተሰራ ብለ አንዳንዴ በርስ ከፍት አልዋሻችሁም። አይ ስዌር ቱ ጋድ አልዋሻችሁም። ሁለት አይጥ ጭራቸው እንዲህ ምንድን ነው ተቋጥሮ እንዴት ናርግቱ እንደሚያስሩ አላቅም የአረብ ብቻ በር ፊት ለፊት ታገኛላችሁ፣ እንደዚ አይነት ታይጦችን አኒዌይ፣ አይ ዶንት ነው ዋት ቱ ሳይ፣ ግን ኢት ወርክድ አክቹሊ ኢት ወርክድ። ብቻ በቃ ተበላሽል፣ ኤቭሪቲንግ ላይክ ሊትሮ ኤቭሪቲንግ። ሰሜን የነበረው ደቡብ፣ ደቡብ የነበረው ምስራቅ፣ ምስራቅ የነበረው ምዕራብ፣ ላይክ ሊትሮ ምስቅልቅሉን የወጣው ወገኖቼ ይሄ ነው ያለንበት ዓለም። ስፔሻሊ ደግሞ አፍሪካ ውስጥ ስትኖሩ፣ ስፔሻሊ ደግሞ ሰብ ሳራን ካንትሪ ሲትኖሩ። ወገኖቼ ዘመናትን ያስቆጠረ እናት፣ አባት፣ አያት እያለ ቅማያት፣ ቅምቅማያት ድረስ የሄደ ከዛም በኋላ ማለት ነው ሃይማኖተኛ ሕዝቦች ነን፣ ስሯት ሂስትሪ የምናመልከው አምላክ እንዳለን ነው የሚነገረን። ነገር ግን አንፎርችኔትሊ ወገኖቼ ጣዖት ስናመልክና ለአጋንንት ስንገብር አጋንንትን ስናመልክ የነበረን ሕዝቦች ነን። አስ እንደ ሆል አፍሪካ ነው የምላችሁ። እኮ አንዳንዱ ችግሮቻችን ማይፈቱት አብጤ ልዩ ችግሩ ወጥቷል፣ ማለት መንግስት አውጥቶታል፣ ድርጅቶች አውጥቶታል፣ ከውጭ የሚመጡ ሰዎች አጥንተውታል። አንድ ሁለት ሶስት አራት አራት ችግር አለባችሁ የሚፈታው ደግሞ በዚህ በዚህ ነው ተብሏል፣ በጀት ተበጅቷል። ነገር ግን ችግሩ አይፈታ። አንዳንድ ነገር አይታችሁ ግራ ገብቷችሁ ያቅም ወገኖች ምንድን ነው የአፍሪካ ችግር ብላችሁ አታውቁ? ምንድን ነው የኢትዮጵያ ችግር ብላችሁ አታውቁ? ወገኖች ይውላችሁ ነገርን ስትይዙት ገና እንዲበላሽ የሚያደርግ ፕሮግራም ተሰርቷል በእናትና በአያት አምልኮ ማለት ነው። ከዚህ በፊት ነግሬያቸዋለሁ። እኔ እናቴም አያቴም በእናቴም በአባቴም በኩል ያሉት ሳምሃው እንደዚህ አይነት ነገር ውስጥ ኢንቮልቭ ያደርጉ ነበር። በእርግጠኝነት ሞስት ኢትዮጵያንስ ፓረንት ወገኖቼ፣ ይብዛ የሚነብስም ጠንቋይ ቤት የደረሰ ወይ ደግሞ እዛ አካባቢ ላይ አክቲቪቲ ላይ የተሳተፈ ሰው አይጠፋም አይጠፋም። ጄነሬሽናል ቀርስ ወገኖቼ፣ በጣም ከሚያጠቃን ከሚያጠቃን ህዝቦች ውስጥ እኛ ኢትዮጵያን አለንበት። ምናልባት ወገኖች ያው ከወደቀም ሰው ከመጥፎም ሰው መማር ይቻላል እና አላይ ጠንቋይ ቤት ከሚሄዱና ስራዬ ብለው ለስራቸው፣ ቅድም እንደነገርኳችሁ ለትዳራቸው፣ ለሚነኩት ነገር በሙሉ የአብዬን እጅ የሚያስገቡ ሰዎች በጣም ከሚመቸኝ ባህሪያቸው ውስጥ አንደኛው፣ ቅድም ነግሬያችኋለሁ፣ መጀመሪያ ላይ ስጀምር ህይወት መንፈሳዊ እንደሆነ ገብቷቸዋል። ስለ ለፋ፣ ስለ ጣርክ፣ ስለ ነገርክ፣ የሆነ ብቻ ቃስ ስላስመጣ የሆነ ቆንጆ ስለሆንክ ትዳርምት እንደዛ አያምኑም። ሰምቲንግ ካስቱ ቢ ኮኔክትድ ዊዝ ከመንፈሳዊ ዓለም ጋር ከዛ እንደዛ ካረጉ በኋላ ወገኖች አንተ ደቤስ ጥቃን ያመጣው ነገር ግን እሱ ሁለት ዕቃ ይዞ ይበልጣል። በነገራችን ላይ ይወራ ከተባለ የኛ ጉድ ዝርዝሩ ማለቂያ የለው። በጣም ብዙ ባለሀብቶች ይሄ ወገኖቼ፣ ወገኖች ዱ ዩር ኦን ሪሰርች፣ አንዳንዱ ነገር መናገር ስለማልችል በጣም ብዙ ባለሀብቶች ጎራ ይላሉ። ማታ ማታ አህያ ይጋልባሉ። አምቴሊንግ ዩ። ራቁታቸውን አምድ ላይ እንከባልላሉ። አምቴሊንግ ዩ። ወገኖች እኔ እንኳን ከእናቴ እንዲህ ከአያቶቼ የሰማሁት እኛ ቤት የሆነ ጊዜ ላይ ማለት ነው። አሁን አምላኬ እመስገን ከዛ ነፃ ወተናል። ነገር ግን የሆኑ ቀናት ላይ ቡና ካልተፈላ ሰዓት አለ የሚፈላበት፣ ጭስ ካልተጨሰ የሆነ ትልቅዬ እባብ ይመጣል፣ ማሰሮ ውስጥ ይቀመጣል መጥቶ ማለት ነው። ማንም ሳይኖር በር ይንኳኳል። እንግዲህ እንደዚህ አይነት ምስክርነቶች ወገኖቼ በጣም ብዙ ቤቶች ውስጥ አሉ። ይወራ ከተባለ አምልኮተ ሰይጣንና አምልኮተ አጋነንት የጀመረው ድሮ ነው፣ ድሮ ነው። እኛ ግን ወገኖች ዛስ ብዙ ነገራችን ቅድም እንዳልኳችሁ እየተወሳሰበ እየተቆላለፈ እየመጣው እና ወገኖቼ እዚህ ልጅ ላይ የደረሰው እሱና ፋሚሉ ላይ የደረሰው ነገር የሚብራራ አይደለም። እንግዲህ እሱ ፐብሊክሊ ወጥቶ ቀለል አድርጎን የነገረን ለዛ ነው እኔ ፐብሊክሊ እሱን ፎቶ እና ፊት እያሳየው የነገርኳችሁ ማለት ነው፣ እንድንማርበትም ስለሚያስፈልግ ማለት ነው። እና እንደተናገረው ሰምታችኋል። ጥሬ ስጋ መቶ ብር እየተደረገ የሆነ ገብስ ይዘራል፣ ከዛ የሞተ አይጥ ጭራቸው ተቆላልፎ ምናምን ወገኖች ይሄ ሲሪየስሊ የሰውን ቢዝነስ የሰውን ሕይወት ወደ ራስ ለመሸጋገር ስትፈልግ ታይ፣ የአንዷ አይጥ ጭራ ከአንዷ አይጥ ጋር ይታሰራ። ከዛ ራሱ ነው በነገራችን ላይ አጋንንቱ ነው የሚገላቸው አይጦቹ። ከዛ ሰው ቤት ላይ ይጣላል ማለት ነው። የሆነ የሚሰራበት ድግምት አለ። ከዛ በኋላ ወገኖች ስፕሪቹዋል ፍሎው ቀጥ ያለ ከሆነና እነዛ ሰዎች ጋር የሆነ የሚያግተው ነገር ከሌለ፣ አም ቴሊንግ ዩ አይንህ እያየ ንብረትን ይወስዷል። የሆነ ሰው ቤት መጥቶ አይደለም ስፕሪቹዋሊ ነው የሚሰርቅ። ከዛ በኋላ ልጁ እንደተናገረው ብዙ ቤትም ስለሚሆን ማለት ነው ብዙ ሜንታል ኢለሶች ይመጣሉ ብዙ ጀነሬሽናል ከርሶች ይቀመጣሉ አንዳንድ ቤት ላይ አይታችኋል አንዳንድ ቤት ሁሉም ሰው አያገባም ማለት ቆንጆ ናቸው ምናምን ምናምን ግን እህትዮም አላገባችም ሌላኛዋ ምት አላገባችም አላገባችም አላገባቸው አንዳንድ ቤት ደግሞ ሁልጊዜ ሰው ይሞታል የሆነ ቀን እየጠበቀ አንዳንድ ቤት ደግሞ በቃ አይሳካላቸው ምንም ቢሰሩ ነው ሌላው ሰፈር ነው የሚቀሩ ተመልክታችሁ ታውቃላችሁ። ዙሪያችሁን መቃኘት አለባችሁ ወገኖች፣ ዊ ሃፍ ቱ ብሬክ ይህንን ከርስ እኮ ነው እያልኳችሁ ያለው ወገኖች። መንፈሳዊ ሁኑ፣ ወደ ፈጣሪ እንጠጋ ስላችሁ ባትጠጉ፣ ኦልሬዲ የተከመረ ጫንቃችሁ ላይ የተከመረ ከርስ አለ። እንኳን አይደለም እዛው ቆይታችሁ ይቅርና ወጣችሁም ሰብራችሁ ከጨረሳችሁት ተመስገን ነው። አምቴልኝ ወጣቶች፣ እባካችሁ እባካችሁ፣ ዊ ሃፍ ቱ ዌክ አፕ። የሚጣላችሁ አጋንንት አለ የሆነ የእናንተ ዲወት ለማመሰቃቀል የሚለፋ የሚለፋ ጠንቋ ያለ የሆነ ቦታ ታዲያ። ከዚህ በፊት እንደዚህ አይነት ተመሳሳይ ሀሳብ ሳነሳ አንድ ኢትዮጵያ ውስጥ ማለት ደሞስት ፌመስ የሆነ ጠንቋይ ነበረ ማለት ነው። ደሞስት ፌመስ ስላችሁ በቀላል ደረጃ እንዳይመስላችሁ፣ ኢሊት የሚባሉ ሀገሩ ላይ ያሉ ሰዎች ተዉት እስቲ እና ማን ይመጡ ነበር የሚለውን በጥቂቱ ሲናገር ላሰማችሁ። አርቲስት ይመጣል፣ ባለስልጣን ይመጣል፣ የትኛውም እምነት ይመጣል። ከዚህ ከዛ ሳይል ሁሉም ይመጣል። ልጠራልኝ ትችላለች። ከሙስሊም ይመጣል፣ ከኦርቶዶክስ፣ ከፕሮቴስታንት ሁሉ እሳቸው ጋር ብቻ ወገኖቼ። እሳቸው ይሰሩበት በነበረው ዓመታት ያው እሳቸው ስላቸው ከእድሜያቸው አንጻር ነው እንጂ በሌላ ጽንፍ ምናምን እንዳታዩብኝ እና ከአንድ ነጥብ ሶስት ሚሊዮን በላይ ሪከርድ እንዲሆን የተመዘገበ በጣም ታዋቂ ታዋቂ ባለሀብት ባለሀብት ሯጭ ሯጭ ምናምን ምናምን ሶ መኒ ፒፕልስ መጥተው እሳቸው ጋር እንደሚያስጠነቁሉ ከገንት ጋር እንደሚያገናኟቸው ንብረታቸው፣ ዝናቸው የመጣው ከዚህኛው ተጎትተው እንደሆነ ተናግረዋል ማለት ነው። አም ቴሊንግ ወገኖች፣ የሆነ ካልጠላችሁት የሚጠላችሁ አካል እናንተ ለመግደል እየሰራ እንደሆነ እንድታቁ ስለምፈልግ ነው። እንደውም አንድ ወቅት ላይ አሳይቻችኋለሁ። ቲክቶክ ላይ የሚታወቅ አንድ ልጅ አለ ስካት ስካት ናቲ ምናምን የሚባል ማለት ነው እና እናቱ አቱ እንዴት እንዳረፈች ሲናገር በጣም የሚያሳዝን አይነት ነገር ነገረን ማለት ነው። ተመልከቱ። ከዛ ምን ተፈጠረ? በሳምንቱ ሮብ ማዘር ደግሞ በዛኑ ሰዓት ለሊት ላይ ታንቃ ሞተች። ህዋ አምላክ ምስክር። በዚህ ሰዓት ምንድ ስጋት በህይወት መኖር አለበት የለበት? ለምን ሲጀመር ኖርማል ህይወትም አልተስተካከለም። ሁለተኛ ማዘሬ ደግሞ ስትሞት አስቡ፣ እንግዲህ የሰው ልጅ እናቱ ምን ያህል እንደሚወድ ታውቃላችሁ። አለ እና እናቴ ስትሞት ደግሞ ተስፋ ቆረጡ ጭራሽ። በምን ሞተች አሁን? እስካሁን ስቲል ማን እንደገደላት አይታወቅም። አራት ወር ምናምን ይሆናል ጀስ ታንቃ እዛው የታነቀችበት አልጋ ላይ ነው እንዲህ ታንቃ የሞተችው። እኔንም ደግሞ አልጋ ላይ ያነቀ ማዘርን ሮብ ዕለት ነው ደግሞ በሳምንት ማለት እኔም ሮብ እሷም ሮብ። ከዛ ስንት ሰዓት ሌሊት ወላ ብራዘር ጋር ማዘር አውርታ አምስት ሰዓት ላይ ምናምን አውርታለች በስልክ የዛን ቀን ሮብ ዕለት። ከዛ ከዛን ሰዓት በኋላ ነው ስድስት ሰዓት ሰባት ሰዓት ላይ ታንቃ ሞታ የተገኘችው። ማንገድ አይታወቅም እስካሁን እስቲል ፖሊሶች እንኳን አላወቁም እስቲል ማለት ነው ላይ የተፈጠረውና እንግዲህ ሂስ ክሌሚንግ እሱና ቤተሰቡን አጋነንት ያጠቃ እንደነበረ፣ እናትየውም በምን ምክንያት እንደሞተች ምናልባት እኔ እስከማቁ ድረስ እስካሁን ድረስ የሚታወቅ ነገር የለም። ወገኖች አያችሁ፣ ወገኖች እንደ ሀገር እንደ ኢትዮጵያውያን ወደ አምላካችን ልንጠጋ ይገባል። አምላካችን ስል ስለ ግንድና ስለ ዛፍ አይደለም እያወራለሁ። አያችሁ ወገኖች፣ ባህላችን፣ አኗኗራችን እያንዳንዱ የምናደርጋቸው በጣም በርካታ ነገሮች አጋነንትን ወደ ማምለክ ያዘነበሉ ናቸው። አጋንንት ደግሞ ባህልን ተጠቀመ ማለት ወገኖች የሰዎችን ዓይን አሳወረ ማለት ነው። ቢኮዝ አጋንንት ነው ብላ አታስብም አታስበን። ባህል ነው ብለ ነው የምታስቡ ወገኖች። በጣም ይቅርታ አድርጉልኝ አንዳንዶቻችሁን ኦፌንድ ካደረግኳችሁ ይላችሁ። በጣም በርካታ ገንዘብ ያገኘ ሰው፣ በጣም በርካታ የሆነ ዝና ለማግኘት የፈለገ ሰው የሆነ ቦታ ላይ በጣም ሼዲ የሆነ ስራ ሰርቷል። ሁሉንም አላልኳችሁ፣ ነገር ግን ሞስት ፒፕል ብዙ የተነካኩት ቆሻሻ ነገር አለ። እመኑኝ እመኑኝ። ይህን ደግሞ ብዙዎቻችሁ ከኔ በላይ ልታውቁ ትችላላችሁ። በጣም ብዙ ባለሀብት ህንፃ ከመስራቱ በፊት የሆነ የሞተ ሬሳ ይቀብራል፣ እርጉዝ ይቀብራል። አምታይሊንግ ወገኖች። በጣም ብዙ ሰው ፌመስ ከመሆኑ በፊት የሆነ መስዋዕት ያደረገው አካል አለ። ፈለገም አልፈለገም ቤት መጥቶ ነው የሚወስድልህ ማለት ነው። ልጅን ወርሰንበዲ፣ አያችሁ፣ ከአገነንት ጋር ያለንን ኮቨናንት ካልሰበረን መቼም ቢሆን እንደ አገር ነው ምላችሁ፣ መቼም ቢሆን የትም ቦታ እንደርስም። በጣም የሚያምር አስፋልት ይሰራል። ነገር ግን ወንድም ወንድምን ይገልባል። ምን እንኳን እንዳጠፋ አታውቅም ማለት እንዲስተካከል ተመክሮዋል ገንዘብ ተሰጥቷቸው ግን የሆነ ቦታ ላይ በቃ የማይፈታ ችግር ይመጣል። ይህን ስፈታ ያኛዋል፣ ያኛውን ስፈታ ያኛዋል። ይህ ኖርማል ይመስላችኋል ወገን። ይህ የሆነ የመንግስት ችግር ብቻ የህዝቡ ችግር ብቻ ወይ የሆነ ብሔር ችግር ብቻ ይመስላችኋል። አምታ ፖለቲካ ውስጥ አልገባም እንጂ ብዙ ነገር እኮ ብናነሳ መፍትሄው መንፈሳዊ ስህተቱ መንፈሳዊ እንደሆነ ተረዳላችሁ። አያችሁ፣ አንዳንድ ሰዎች ኮሜንት ላይ በአካል ስታገኙኝም ትሉኛላችሁ እ ዮናታን ሁሉ ነገር ዲመናይዝ ማድረግ ጥሩ ነው። ሁሉ ነገር አጋንንት አጋንንት ምትሉት ምንድን ነው? አታስፈራሩና። እንደዛም ብለን ብትፈሩ እኮ አንድ ነገር ነው። አንዳንዶቻችሁ ማለት ነው። ሰው ይላችሁ፣ ወጣቱ አይደለም ጠላት እንዳለበት ሰው ይቅርና፣ ወገኖቼ እንዴት እንደምንኖር ተመልከቱ። ወገኖቼ ጠላት ያለበት ሰው እኮ ንቁ እኮ ነው። ጠላት ያለበት ሰው እኮ ጥንቁቅ እኮ ነው። ወገኖቼ እንደ ቆቅ ማለት ነው። ቆቅ ታውቃላችሁ? አታውቁም? አያችሁ የሆነ ኮሽታ ስትሰማ፣ ችግር የለውም ያው፣ ኖ ኖ ኖ ይላችሁ። ኮሽታ ማለት የመሞቷም ድምፅ ሊሆን ስለሚችል በተቻላት አቅም ከዛ ፈርጥጣ ታመልጣለች። ጠላታችሁ እንዳለ መረዳት ለመሮጥ የሚያስችላችሁ ለአቅም ይሰጣችኋል። ይሄ ቪዲዮ ለአንድ ሰው መልእክት ነው። ለአንተ ለአንቺ፣ እወዳችኋለሁ። አምላክ አይናችንን ከፍቶልን መልካሙን ነገር ተመልክተን በመልካሙ መንገድ ላይ የምንሮጥበትን አቅም ይስጠንላችኋል። ቻው፣ በቀጣይ ቪዲዮ እንገናኛለን።